ቀሚስን ከበድ ካልስ ቆይ ለእናትና አባቷ ጋቢ፣ ለሙሽራዋ ሙሉ ቀሚስ፣ ከዛ ደግሞ የምንድን ነው የጥሎሽ ወርቅ ብር ምናምን። አንተ ሰርግ ብቻ የሚያሳስብህ ለካ፣ አዲስ አበባ ነው። አሁ እንግዲህ ለሴት ልጄ ክብር መገለጫዋ የተጠየቀው ማስገባት አለብህ። እሺ፣ ቆይ ግን ልታገባ ወሰንክ? አዎ። ምን ነው እንዴ? ቆይኔ ለማግባት አለ ነው። አይ አረ ትሆናለህ። ምን ይጎልሃል? እና ግን ንዴት ቆይሽ የምትለኝ ይመስላል። አይደለም፣ አሁን በሰው ሀገርም አምናህ ወዳህ እኖራለች። ማለት አልገባኝም። ቤተሰብ ሰላም አሌይኩም ወረሕመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? እንዴት ውላችኋል? ሰላም ነው ወይ? ዛሬም በአዲስ ቪዲ መተናል ማለት ነው ሐባይብ እንዴት እንዴት አላችሁ? ስራ እንዴት ነው? ጤንነት ሁሉ ሰላም ከኔ ጋር ሁሉም ሰላም ነው፣ አልሐምዱልላህ። እናንተም ሰላም እንደምትሆኑ ተስፋ አደርጋለሁ። በያላችሁበት የዓለም ዳርቻ ሙሉ ሰላማችሁ ብዙ ይበል፣ ክፉ አይንካችሁ። እንግዲህ ዛሬም ደግሞ በነጽናት ድራማ ልንፈተፍትና ልናሽቃብጥ መጥተናል። ላይክ እና ሰብስክራይብ እያደረጋችሁ አብረን ወደፊት እንሄዳለን ማለት ነው። ዛሬ ደግሞ እንግዲህ ይ አይዶ አሁን ላይ ያው ቃርቷል የሚል ወሬ እሰማለሁኝ ነገር ግን የድሮውን የጋብቻ አይነት ሥነ ሥርዓት ሊያሳዩን ነው ማለት ነው። እንግዲህ በድራማ ሊያሳዩን ነው። በእውነቱ ዓለም ቀርተዋል የሚለውን ነገር እያዩ ወይም ደግሞ እያስተዋሉ ከዛ ወደ ፊልሙ አንጥተው ሊያሳዩን ይመስላል። እዚህ ጋር እንግዲህ ጽናትና ኪራ ሊጋቡ ነው ብለን ነበር ትናንትና። ዛሬ ግን የሰርግ ዝግጅት ላይ ያሉ ይመስላሉ። ነገር ግን ከዛ በፊት ሰኒም አልተገኘችም። የሰኒህትም እንግዲህ እብዴት ላይ ናት። እንዲሁም ደግሞ ተናጋሪና በጣም አመጸኛ እንዲሁም ደግሞ በጣም ኃይለኛ ጀግና መሳይ ነገር ነች። ነገር ግን ከዛ ሁላ ማንም ሰው የሚያስጠጋት ማለት የምታስጠጋው ሰው ስለሌለ ቅዱስ አንዳንድ ነገሮችን እያለ እሱ ነው ለመጠጋት የሞከረው። እንግዲህ እሱ ነው ሊያዝናናትም ወይም ደግሞ እንዴት ነው ያለው ነገር ምን ይመስላል፣ ከአንቺ ጋር ብሎ ለመጠየቅ አጋጣሚ ሲሄድ ካፌ ያገኛት እና እያንዳንዱ ነገር ይናገራል። ከዛም ቢሆን እከሌ ጽዮን ላይ እጅሽን እንዲቀሰርሽ ነው ወይ ብሎም ሲጠይቃት፣ እሷም ደግሞ ከእሷ ሌላ አንዳችም ነገር የሚያደርጋት ሰኒን እሷ ጋር ቂም የሆነ የማይግባቡ ነገሮች ስለሆኑ ከእሷ በስተቀር አንዳችም ሰው ላይኖርም እንዲኖርም ይችላል የሚለውን ነገር ወስናለች እሷ እሷ ግን ምንም እንደማታደርጋት እርግጠኛ ነኝ ብሎ ሲነግራት፣ ስለ ራስህ እውነታ አውራ እንጂ ስለ ሰዎች ምንም የምታውቀው ነገር የለም በሚልም በስግጥ እናመልሳለታለች ማለት ነው። እስኪ እንግዲህ የሰንዲ ጉዳይ የምንደረሰ ሰርጉስ፣ እንዴት ነው በበቅሎ ነው የሚወስድያት ወይም ደግሞ በመኪና እያልን አብረን ሪፍት እንሄዳለን እናያለን ማለት ነው። በቀን ቆይታ ከዚ በመከተልም እንግዲህ ጽዮን ለሁለት ቀናት መጥቼ መቀመጥ እፈልጋለሁ፣ እንዲሁም ደግሞ ለሁለት ቀናት እንድትቀመጥ እፈልጋለሁ ብላም ከዚህ በፊት እናቱ ብላው ነበረ። ነገር ግን እሱም ደግሞ የእናት ነገር ስለሆነ ወደ ቤት መጥታ ተቀምጣ ነበር። እንግዲህ ጽዮን እንደምታየዋት ክልፍልፍ ነች፣ አርፋ አትቀመጥም። ነገር ግን እንዳጋጣሚ አጋጣሚ ወደ እነ ኪራ ቤት ለመሄድ በሉ ደህና ዋሉ ብሎ ተነስቶ ናሆም ሄድና ኪራ ቤት የሆነ ሰውዬ ማለትም ደግሞ የኔና ዘመር ነኝ የሚለውን ሰውዬ አግኝቶት ነበር። እንዲህ እንዲህ እንኳን እንደና መጣሽ ምርጥዬ፣ ምርጥዬ ነው ደግሞ የሚለው ለማናቸውም አህለም ብሎ እግሩን ዘርግቶ ተቀምጦ አግኝቶታል። ናሆም ደግሞ መገረሙን ቀጥሏል። እንዲ አዲስ ተዋወቁ አይኖ አልተዋወቁም፣ ግን ተዋውቀው ነበረ። ሰውየውም ደግሞ እንግዲህ ሲጋራ እንደሚጠጣ ያወቀበት ይመስላል። ምክንያቱም ላይተር ይዞ ሲያወጥ፣ እንዴት ነው ታዲያ ሱስና ወጣትነት እንዴት ነው ብሎ ላይ ትሩን አንስቶ ያበራበታል ማለት ነው። ናሁም ደፋር ነው። ስለተዋወቁ ደስ ብሎኛል ይልና እሱም ደግሞ ያወቀበት ይመስላል። ነገሩን ስለፈራ በል መጣሁኝ ተጫዋት ይልና ጥሎት ይሄዳል ማለት ነው። እሱ አውቆበታል፣ የተዋወቁ ይመስላሉ። እንዲ አጠቃላይ ለማናቸውም ናሆም እንግዲህ የሆነ ነገር እንዳለ ተሰምቶኛል እና ነገራቶችን ጥርጣሬ አድሮበት ተነስቶ ይሄዳል ማለት ነው። ከዛ በመከተል ጽዮንም እንግዲህ የተላከችበትን ስራ ለመስራት ቀጥታ ወደ ምሩ ክላስ ትገባና ስለ ምሩ አንዳንድ ነገሮች ታነሳና ታወራለች ከዚህ በፊት አለም እየዛህ አድርጋይ ነበር እስከ ዛሬ አግብቼም ወልጄም ነበረ ምሩ መታ አበላሸችው እንጂ የሚል ቃል ስታነሳ ምሩ ድንገት ትመጣለች ምን ምንድን ነው ያልሽ ትልና ትጠይቃታለች እሷም ደግሞ አለባብሳ ታልፍና እንዴ ምሩ አበላሸችው የሚል ቃል የሰማሁ መሰለኝ ትልና ምሩም ትጠራጠራለች ፈጣሪ ሆይ ጥርጣሬን ለኸይር አድርግልኝ ትልና ትመለሳለች። ነገር ግን ምሩ ጥርጣሬዋም እውነት ነበረ። እሷ የተላከችበት ነገር ስላላት የተለያዩ ነገራቶችን ቤት ለማድረግ ትፈልጋለች። ምሩ ግን እየተከታተለቻት ትገኛለች። ሰኒ ነግራት ነበር። ከሰማቻት እንግዲህ፣ ሰኒም ደግሞ እባክህ ስልክ አስደውለኝ፣ እህቴ ተጨንቃ ይሆናል እስካሁን ብላም ለምና ነበር። ይሰጣት ይሆን፣ ትደውል ይሆን፣ ዛሬ ሴት እንደሆነች አውቁ ይሆን የሚለውን ነገር አብረን እናያለን ማለት ነው። ከዛ በፊት ግን ስለ ትዳሩ መቼም የዚህ ዘመን ትዳር ወንዱም ሴቱም ጭንቅ ጥብብ ነው የሚለው ለመግባት የሚያስጨንቅበት ትዳሩን ለመጠየቅ ይሞክራል ማለት ነው። የሚጠይቀውም ደግሞ ስለ ገጠር ትዳር ለዴቭ ነው የሚጠይቀው። እና ይሄ ሁሉ ነገር ነው የሚደረገው ምናምን እያለ ሲጠይቀው፣ አዎ ግዴታ ነው። ለሴት ልጅ የሚገባት ነገር ስለሆነ ግዴታ ታደርገዋለህ። እንደምታደርገውም ተስፋ አደርጋለሁ እያለ ይመክረዋል። ኪራም እንግዲህ እንዴት ነው የምትቀበለኝ ይመስልሃል? ብሎ ይጠይቃል። እንዴትም አትቀበልህ? ከዚህ በፊትም ተቀብላለች እንኳን አሁን ብሎም እንደ ምን ማለት ነው፣ አይ ከዚህ በፊትም ትወድሃለች ለማለት ነው። እንኳን አይደለም አገሯ ላይ እሷ ሀገር፣ መጣ እንኳ አምና ተቀብላለች ብሎ ሊያስታውሰው የበፊቱን ይሞክራል። ነገር ግን የበፊቱ ተደፋፍኖ ማለፉ ነው ወይስ መቼ ነው ትውሳት የሚያደርገው በፊት ባልና ሚስት እንደሆኑ የሚለውን ነገር አብረን እናያለን። ወደፊት ምን ይፈጠራል፣ ይሄን ነገር ያውቅ ይሆን። ከዛ በመከተል ደግሞ ጋይዝ፣ አንድ አጋጣሚ ሆኖ ናሆም ደውሎ ነበረ ለጓደኛው። ምክንያቱም ሙሽራ ስለሆነ አይዞህ በርታ፣ በዛ አድርግ እንደዚህ አድርግ እንደዚህ ምናምን ማለቱ ስለማይቀር ያው ጓደኝነቱን መውጣት ስላለበት ማለት ነው። ይደውልና ምን ደረስክ እያለ ይጠይቀዋል። አይ እንግዲህ እንዴት ነው አዲሱ ሙሽራ እንዴት ነው እያለም ያፌዝበታል ማለት ነው። እስኪ ለድምፁ በጣም ይቅርታ እና ኒና እንዴት ነች? አይ ኒና እኮ በገጠሩ ፌሚስ ሆናለች እኮ አልሰማህም እንዴ? ያው ከብቶች ከጠፉ በኋላ ግን ትንሽ ሰከን ብላለች፣ ያው ደንግጣ ነው መሰል ምናምን ይለዋል። ነገር ግን እሱ ግን ሊወራ የፈለገው ነገር ሌላ ነበረ። ኒናን የጠየቀው ሲጀመር አይጠይቀው ነበረ፣ ቤት ላለው ስላለው ልጅ ነበረ አጠያየቁ። አይ አንተ፣ እኔ እኮ ጠያቄ እሷን ቤት ስላለው ልጅ ይለዋል ማለት ነው። ምን ተፈጥሮ ይሆን ቤት ስላለው ልጅ ነበር፣ ኪራ አጠያቄ ብሎ ይጠይቀዋል። እኔ እያልኩ ያለሁት ቤት በስንት ጊዜ ለመጠየቅ ወይም ለማየት መጥቼ ነበረ፣ ነገር ግን አንድ ሰው ጉብ ብሎ አግኝቼዋለሁ፣ ስለዛ ሰው ነበር አጠያቄ ይልና፣ የማነው ልጅ ደግሞ ቤቴ ደግሞ ማንን አስገብታ ነው ብሎ ይቆጣል። እስኪ ቆይ እጠይቃታለሁ ይልና ተነስተው ይሄዳል ማለት ነው። እሱ ደግሞ አውራት አውሩ ስለዛ ብሎ ስልካቸውን ይዘጋሉ። እንግዲህ ስለዛ ሰው እያወርተው እንዴት ነው የሰርጉ ነገር የሚለውን ነገር አብረና ያለን ሀባይ እንግዲህ የጽናት ድራማ አንዳንድ ቦታ ላይ ምንም አይነት ትርጉም የለሽና እንዲሁም ደግሞ ትምህርት የማይሰጥ ነገር እያስገቡም ወይም ደግሞ እየኖረም ቢኖርም ምናልባት ለአንዳንዶቻችሁ ገብቷችሁ ሊሆን ይችላል አንዳንድ ነገር ግን እያስተዋልን እንገኛለን ማለት ነው። እስኪ ሰርጉ እንዴት ነው የሚሆነው የሚለውን ነገር አብረን እናያለን፣ ግን ከዛ በፊት ኒና እንግዲህ ልትናገር እየጀመረች እየጀመረች የተወችውን ነገር እንግዲህ ናሆም አጋጣሚ ሄዶ በሰኒ መጥፋት ምክንያት ምንድን ነው ነገሩ የሚለውን ነገር ይዞ ተነስቶ ወደ ኪራ ቤት ሲሄድ ያገኘው ነገር እጅግ አሳሳቢ ቢሆንም እሷም ደግሞ ይህም ባለመናገሯ እንደገና አዲስ ጠብ መፈጠሩ የማይቀር ይመስላል ሲታይ ማለት ነው። እንግዲህ የሰርጉም ነገር ትንሽ ውሃ የሚያጣጣ ነገር ቢሆንም ሰኒ የታሰረችበት ምክንያት እንዲሁም ደግሞ ተናገረችበት ምክንያት ምንም እንደሆነ እሱም ያው ማንቁርቷን እንደሚይዛ ታውቃ ወይም ደግሞ ከዚህ በፊት እዛ ከምሞት ዝብ ሞት ይሻለኛል ብላ የመጣችበትን ምክንያት ዘርዝራ እንደምትናገር ተስፋ እናደርጋለን። እስኪ አሁንስ ምን ጠይቋት ይሆን ወይስ ታግሶ ይሆን? ኒና እንግዲህ ከጥፋት እንዲህ ህፃን ልጅ እንደ ሰባት አመት ልጅ ከጥፋት አልመለስ ብላለች። ዛሬስ ደግሞ እንዲያውም አረቂ ጠጪዎችን በፋዘር ቤት ደብቃ ነበር። ፋዘርም ደግሞ ከውጭ ሲገቡ ሸቷቸዋል መሰል። ግን ቤቱ ደና ነው ምን ሆናችሁ ነው ብለው ጠይቀው ነበረ ነገር ይ ደናነን ደናነን ብለው እነሱም ሽምጥጥ አድርገዋል። ጽናትና ኪራ ነገር ግን እነሱ ሲጠጡ የዋሉት እዛ ነው። እሰው ማጀት ገብተው አንዳንድ ጊዜ የተቀበጃጀረ ነገር እየሆነ ባቸው ነው ነገሩ። ከዚህ ህዝብ ቢያልቅ ይሻላል የሚሉት ሰዎች ትክክል ናቸው ብያምናለሁኝ። እንግዲህ ሰኒ ጁስ ሀምሮይ ነው ወይም ፈልጊያለሁ ብላ ያገታትን ወይም ጠባቂውን ሰው እየተልከውና ጁስ ለማምጣት ሲሄድ ሰውየው ማግኘቶት ነበር። አንተ ቆይ ምታርግ ምትህ ነው እዚህ ስለ ሁላ ታነሳ ምናምን ሲለው፣ አሳጋቹ ሰውዬ ማለት ነው። እሱም ደግሞ አይ ስልኬን እኮ አላስኩትም እዛው። እንዴ አንተ ያምሃል ልጅቱ እኮ ማን እንደሆነች እኮ አታውቃትም ይልና ይቆጣዋል። ተንተርትረው ሲሄዱ ሰኒ ጀግኒት ደግሞ ለእህቷ ትደውላለች። እህቷም ደግሞ ደህናይቱ ደነጽናት መሰል ሳታነሳ ትዘጋዋለች። አታነሹም እንዴ ሲል ቅዱስ አይ እኔ ያላቀውም ተወው ትልን እንዴ ሰኒ ኩልቶን ተችላለች ስትል እንዲህ አወለካ አስታ ብትደው መኖ ብታናግር ሰኒ ነች አግተውኛል ይዘውኛል ወይም አስረውኛል የሚል ድምፅ አሰምታቸዋለች። ያኔ ፍንጅ ያገኝተዋል። ከዛም በመቀጠል ደግሞ እሱ ስታወራ ይደርስባትና በጥፊ ያጠለቅጥባታል። ሰኒ ግን አትመለስም። አይ ገለኸኛል ሲጀመር አንተን ጠባቂ ሳደርግ ነው የዛን ሰዓት ነው የተሳሳትኩት፣ ልና ይቆጣዋል። ገና ገና ምን አይታችሁ ማንቁርታችሁን ይዞ ይወስዷቸዋል። እሷም የምትመለስ አይነት አንደበት የላትም በዚህ ቀጥላለች ማለት ነው። በሚቀጥለው ግን ምን ይፈጠር ይሆን የሚለውን ነገር አብረን እየተዝናናን እየሳቅ እንሄዳለን ማለት ነው ወደፊት ሀባይ ለማናቸውም መልካም ምሽት በያላችሁበት፣ ያለም ዳርቻ ፈጣሪ ጠብቃችሁ ጤነታችን ስጣችሁ። ከጤነት የበለጠ ሀብት የለም። ተመልሰን በአዲሱ ቤሎ እስከምንመጣ ድረስ ሀባይቦቼ አላህ ይጠብቃችሁ ማለት ነው። እንፈተፍታለን በድጋሚ እናንተ ብቻ ላይክ እና ሰብስክራይብ ያደርጋችሁ አብረን እንሄዳለን። መልካም